ቅዱስ ቅዱስ ቅዱስና ጻድቅ የዘላለም አምላክ የፍጥረታት ሁሉ አምላክ የኛ መልካም አባት ተፈራ የተከበርክ ዘላለም ጸንተ የምትኖር አምና ካቻምና ዛሬም ነገም ለዘላለምም ያው የሆንክ የማትለዋወጥ እያው አምላካችን ቅዱስ እግዚአብሔር ሆይ፣ ክብር ምስጋና ላንተ ይሁን። ስምህ ይቀደስ ስምህ፣ ይወደስ ስምህ፣ ይባረክ መንግሥትህ፣ ይባረክ ዙፋንህ፣ ይባረክ ሰማይን በስንዝር የምድርን ማፈር በቁና የባረን ውሃ በፈኝ የምሰፍር ተራሮችን ኮረብቶችን በሚዛን ምዘህ የምትመዝን ሰማይ ዙፋን፣ ምድር የእግር ማሳርፊያ የሆነችል ምድርና ሞላ ሁሉን የምትገዛ እየፈጠርክ አንዳች የሚሰወርብህ ነገር የሌለ ዘወንን ልብ ሀሳብ ሁሉ የምትመረምር ጠቢብ፣ የጥበብ ሁሉ ምንጭ፣ የእውቀት ሁሉ ባህር፣ የፍቅር ሁሉ መደምደሚያ እግዚአብሔር አንተ ነህና ግብር ይገባሃል፣ ምስጋና ይገባል፣ አምልኮ ይገባል፣ ውዳሴ ይገባሃል። ከአንተ ውጭ ሊመለክ የሚገባው ሊፈራ የሚገባው ሊመሰገን የሚገባው ማንም የለም። አንተ ብቻህን ፈጣሪ ነህ። አንተ ብቻን አምላክ ነህ። አንተ ብቻን ታላቅ ነህ። አንተ ብቻን ጉልበታም ነህ። ልታድን፣ ልትገድል፣ ልትሰጥ፣ ልትነሳ፣ ልትከል፣ ልትነቅል፣ ልትሾም፣ ልትሽር፣ ልታድን፣ ልትገድል፣ ሁሉ ስልጣን በእጅ ነው አምላክ። ስለዚህ አንተ ብቻን ጌታ ነህ። መንግስትህ ለዘላለም ጽና ነው፣ በማንም አይደፈርም፣ ሉዓላዊ ነህ። ክብር ለአንተ ብቻ ይገባሃል። ምስጋና ለአንተ ብቻ ይገባሃል። ውዳሴ ለአንተ ብቻ ይገባሃል። አምልኮ ለአንተ ብቻ ይገባሃል። አምላካችን እግዚአብሔር ሆይ ክብር ምስጋና ለአንተ ይሆን። ሳንወድ እየወደድከን፣ ሳንፈለግ እየፈለከን፣ ከአመድ ከትቢያ ያነሳን፣ ቀንበረን ከአንገታችን ላይ፣ ሸክምን ከወገባችን፣ ተጽዕኖን ከጫንቃችን የሰበርክልን አምላካችን ሆይ ክብር ይገባሃል። ምስጋና ይገባሃል። አደህነን አላደርገልናልና ዘላለም እናመሰግናለን። ፍቅሪ ዘላለም አይ ነው። ስሜ ይባረክ ስሜ ይወደስ ስሜ ይቀደስ። ድንቅ አምላክና ኃያል አምላክና ቃሪ ወዳጅነ ስም ለዘላለም ይባረክ። አምላካችን ሆይ መግባት መውጣታችንን፣ ህይወታችንን፣ ስንፋሳችን፣ ህልውናችን በአንተ እጅ ነው ሁለንተናችንን የጠበቅከን የጋረድከን በጨለማ አሰራር የጋረድከን በክንፎችህ ጥላ ስር እያኖርከን በእሳት ቅጥር እያጠርከን አምላካችን ሆይ ቅዱስ ሆይ ክብር ምስጋና አምልኮ ወዳሴ የተባረከው ስም ይሁን። መንግስት ይባረክ፣ ዙፋንህ ይባረክ። አምላካችን አንተ ድንቅ አምላክ ነህ። አምላካችን አንተ ቸር አምላክ ነህ። ምድርና ሙላውን ሁሉ ለሰው ልጅ የሰጠ አምላክ እግዚአብሔር አንተ ታላቅ ነህ። አምላካችን በአንተ ፊት ምንም የተሰወረ ነገር የለም። ሁሉን ታውቃ አለ። ሁሉን ግን እግዚአብሔር አምላክ በምረት በቸርነት በፍቅር በጥበቃ በረራይ ትራራለ ሳሳልናለ ትጠነቀቅልናለ እንዳይነብሌን እግዚአብሔር ሆይ በአንተ ምረት በአንተ ቸርነት በአንተ ርኅራኄ በአንተ ጥበቃ ባይሆን ኖሮ አምነና ካቸምና በተረሳን ነበር ዛሬም እግዚአብሔር አምላክ ዙሪያችን የጋረድከው አንተነ ሞገስ የሆንከን አንተነ አቅም የሆንከን አንተነ ኃይል የሆን ከን አንተነ ብቃት የሆን ከን አንተነ አምላኬው ያላንተ ፈቃድ ተነፍስም በኃይላችን ምድረግ ምንም ማድረግ አንችልም እግዚአብሔር ሆይ። ክብር ምስጋና አምልኮ ወዳሴ ላንተ ይሁን። ላንተን ያለፍነው ዛሬም ያለነው ነገም ተስፋችን አንተ ነህ አምላካችን ወይ ስም የተባረከ ስም የተቀደሰ ይሁን። ቅዱስ ወይ ስሚ ቀደስ እያል ሆይ ስሚ ወደስ የተባረከው ንጉሳችን እግዚአብሔር ስሚ ቀደስ ቅደስ መልካም ረኛችን እንኳ አምላካችን እግዚአብሔር ስሚ ቀደስ ቅደስ እግዚአብሔር እግዚአብሔር መልካም እረኛችን በቀን በሌሊት ጠባቂያችን ነህና ክብር ምስጋና ይገባል። ስምህ እየተባረከ የተቀደሰ ይሁን አምላኬ። ጠላት እንዳያጠቃን፣ ጠላት እንዳይውጠን፣ በውጥምዱ እንዳያጠምደን የታደግከን እየጠበቅከን አምላካችን አንተ ነህና ስምህ እየተባረከ ስምህ የተቀደሰ ይሁን አምላካችን። ወይ ስምህ ይባረክ። እረኛችን ሆይ ስምህ ይባረክ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴ መለሳት ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ከፊቴ ገበታን አዘጋጀልኝ ጠላቶቼ ፊት ለፊት ራሴን በዘይት ቀባ! ጸዋይም የተረፈ ነው። ቸርነትና ምሕረት በሕይወታችን ዘመን ሁሉ ይከተሉናል። አምላኬ ቸርነት ምሕረት በሕይወታችን ዘመን ሁሉ ይከተሉናል። ከፊታችን ገበታን፣ ከፊታችን በረከትን፣ ከፊት ከፊታችን ድልን፣ ከፊታችን ስኬትን የምታዘጋጅልን አምላካችን አንተነ። በሞገስ ዘይት እግዚአብሔር በክብር ዘይት የምትቀባን አምላካችን አንተነ የምታትረፈረፈን የምትባርከን አምላካችን አንተ ነህ። በቀኝ ሺህ በግራ አሥር ሺህ ቢወድቅ እግዚአብሔሩ በዛ መካከል በሕይወት የምታድንን የምታተርፈን አንተ ነህ። በሞት ጥላ መካከል እግዚአብሔር አምላኬ በጨለማ መካከል በክፉ ሁኔታ ላይ እግዚአብሔሩ በትር መርኩዝ ከእኛ ጋር ናቸው። ጋሻ መርኩዝ ከእኛ ጋር ናቸው። አምላካችን ለነፍሳችን ጽድቅ አንተ ነህ። ለውታችን መሪ አንተነ ነህ። በለመለመ መስክ የምታስተማራን በረፍት ዋዘንድ የምታሳድረን አንተ ነህ። ምድረ በዳው ዓለም ዓለም ክፉና ከንቱ በሆኖ ዓለም በክፉ በተያዘ ዓለም ላይ እግዚአብሔር አምላክ የብደስታ የመኖራችን በሰላም የመኖራችን በሰላም መውጠን የመግባታችን እግዚአብሔር አምላክ ምክንያቱ አንተነና ስም፣ የተባረከ ስም እየተቀደሰ ይሆን መልካም እረኛችን እግዚአብሔር ስም እየተባረከ ይሁን፣ ስም እየተቀደሰ ይሁን። አምናና ካቻምና ያለፍነው ባንተ ነው፣ ዛሬም የምንኖረው ባንተ ነው። አምላካችን ሆይ ቀኖናችንን፣ ጊዜያችንን፣ መግባት መውጣታችን ሁሉ አንተ ጠብቅልን፣ ከክፉ ሁሉ ሰውረን፣ ወስ ሁነን ኃይል ሁነን ብቃት ሁነን በማስተዋልን፣ አብዛልን እግዚአብሔር አምላክ ሆይ በነገር ሁሉ አንተ ተባረክ። ስለ ሁሉ ተመስገን። ከፈበል ጨለማ ምክር ሁሉ ከንቱ ይሁን። እግዚአብሔር አንተ ፈቃድና ሐሳብ በሕይወታችን ዘመን ሁሉ ይጽናብን። ለሁሉ ተባረክ፣ እንወድሃለን። ጭንቀት በሐዘን ግራ በመጋባት በተለያየ ችግር ስላሉ የሰላም አምላክ የመፍትሔ አምላክ የቁልፍ ሁሉ ባለቤት እግዚአብሔር እንድትደርስላቸው እንድትረዳቸው እንማጸናለን። እግዚአብሔር ክፋት መርገምት ጨለማ ሳብሉ ከምድሪቱ የተነቀለ ይሁን ከምድሪቱ የተገፈፈ ይሁን። ብርሃን የክርስቶስ ኢየሱስ ብርሃን በምድራችን ይሁን። መዳን ለአለማችን ሁሉ ይሁን። እግዚአብሔር ሆይ ስምህ ስለ ሁሉ ይባረክ። ስለ ሁሉ ስም ይቀደስ። እግዚአብሔር ጊዜን ሰዓቱን አንተ ተረከብ። በሰላም አውለን። በጌታችን በኢየሱስ ክርስቶስ ስም አሜን።